አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ባለፈው የአረብኛ ለጀማሪዎች በሚል በለቀኩት ቪዲዮ ስለ አረብኛ አጻጻፍ ቪዲዮ ብትለቅልን ብላችሁ አስተያየት ሰጥታችሁኛል። በዚህ መሰረት ዛሬ ይዤላችሁ መጥቻለሁ። ይሄ ቪዲዮ የአረብኛ ፊደላትን ሙሉ በሙሉ ታውቃላችሁ ተብሎ ለሚገመት ሰዎች ነው የሚሆነው። ማለት ፊደሎቹን ካላወቃችኋቸው ወደ አጻጻፍም ለመሄድ ስለሚከብዳችሁ ማለት ነው። ለሱ ደግሞ የተለየ ሌላ ቪዲዮ ስለምለቅ ኮሜንት ላይ አሳውቁኝ። ነገር ግን የአረብኛ ፊደላትን ሙሉ አውቃችሁ መጻፍ ብቻ ለሚከብዳችሁ ይህን ቪዲዮ እስከ መጨረሻው ተከታተሉኝ። ብዙ ጊዜ የምንጠቀማቸው የአረብኛ ንግግሮችን ነው እዚህ ላይ እየጻፍኩኝ የምናየው ለምሳሌ አንድ ሰው ስናገኝ አሰላሙ አሌይኩም እንላለን። እሱም በምላሽ ዋአሌይኩም ሰላም ይለናል። ይህንን በጽሁፍ እንዴት እንጽፈዋለን? በኪቦርድም በስልካችን እንዴት እንጽፈዋለን? በሁለቱም እናያለን ማለት ነው። በእጅም መጻፍ እናያለን፣ በኪቦርድም ወይም ደግሞ በስልካችን እንዴት መጻፍ እንደምንችል እናያለን ማለት ነው። ስለዚህ መጀመሪያ አሰላሙ አለይኩም ለማለት አሰላም አሊፍ እንጽፋለን፣ ላም፣ ሲን፣ ላም፣ አሊፍ ከዛ በኋላ ሚም፣ አሰላም። ኦኬ እቺ ሲን ብቻዋን ስትጻፍ እያንዳንዳቸው በእርግጥ እናያቸዋለን። አሰላም አሰላሙ አለይኩም ዓይን ላም ያ ካፍ ሚም አሰላሙ ዓለይኩም ስትጽፉ በእጃችሁ ዶቶቹን መጨረሻ ላይ ነው የምታደርጉት ማለት ነው። እነዚህ ነጥቦቹን መጨረሻ ላይ ነው የምታደርጉት ን ከጻፋችሁ ወርዱን ወይም ደግሞ ቃሉን ከጻፋችሁ በኋላ ነው ነጥቦች ነው የምናደርገው። አሰላሙ ዓለይኩም ወረሐመቱላሂ ለማለት ዋው ራ

በእናንተም ላይ ሰላም ይሁን። ወአሌይኩም ሰላም ወረሕመቱላ ወበረካትሁ ያው እላይ ያለ የጻፍ ነውን ጠቃሚ ማምጣት ነው። ናው አሁን እዚህ ላይ ማየት ያለብን አረብኛ ፊደላቶቹን ስናያቸው ከአሊፍ እስከ ያ ድረስ ብንዘረዝራቸው እዚህ ያለው ቅርጻቸውና በፊት አሊፍ፣ ባታ፣ ታ እያልን የቀራ ናቸው ፊደሎች እና እዚህ ላይ አናገኛቸውም። ለምንድን ነው አረብኛ ሲያያዝ በቃል መጀመሪያ በቃል መካከልና መጨረሻ ሲመጣ ቅርጹ ይቀያየራል፣ የፊደላቶቹ ቅርጽ ይቀያየራል። ለምሳሌ አይን ፊደል ይች ነች፣ አይን ፊደል ማለት ነው። ነገር ግን ከቃል መጀመሪያ ስትመጣ አይን ይህን አይነት ቅርጽ አላት። ስለዚህ ከዚህ በኩል እንደዚህ መታጠፏ አይቀር እና ከሚቀጥለው ፊደል ጋር ትያያዛለች ማለት ነው። ኦኬ ለምሳሌ ዳል ጋር ብናያይዛት ዳል ጋር እንደዚህ ትያያዛለች። አዚ ሴም ታይም ዳል ፊደል ብቻዋን እች ነች። ከአይን ወይም ደግሞ ከኋላዋ ከሚመጣ ፊደል ጋር ስትያያዝ ግን የዚህ አይነት ቅርጽ ይኖራታል ማለት ነው። ኦኬ ላም ፊደል ብቻዋን እችነች። ነገር ግን አለይኩም ስንል ላም ወደዚህና ወደዚህ ካለው ፊደል ጋር በዚህ መልኩ ትያያዛለች ማለት ነው። ኦኬ አለይኩም ስንል ያ ፊደል ብቻዋን እቺ ነች። ነገር ግን ከሌላ ጋር ስትያያዝ አለይኩም ከዚህ ጋር ከካፍ ጋር ተያይዛለች። ከካፍ ጋር ተያይዛለች፣ ከዚህ ጋር፣ ከዚህም ጋር ከላም ጋር ተያይዛለች። ስለዚህ የዚች አይነት ቅርጽ ይኖራታል ማለት ነው። ያ ፊደል መካከል ላይ ስትመጣ ኦኬ፣ ሁል ጊዜ መካከል ላይ ስትመጣ የዚህ አይነት ቅርጽ ይኖራታል። ካፍ ደግሞ ብቻዋን ስትመጣ የዚህ አይነት ቅርጽ ነው ያላት። ነገር ግን በቃል መካከል ስትመጣ ወይም ደግሞ በቃል መጀመሪያ ስትመጣ የዚህን አይነት ቅርጽ ይኖራታል ማለት ነው። ሚም እዚህ ጋር ያው ትያያዛለች። መጨረሻ ስትመጣ ቅርጿ እንዳለ ሆኖ አይቀየርም። ነገር ግን ከበፊቷ ካለው ፊደል ጋር በዚህ መልኩ ትያያዛለች ማለት ነው። ሌላው ሚም መካከል ስትመጣ ለምሳሌ መሐመድ ስንል መሐመድ ስንል ሚም ሐ ሚም ዳል ነው አደለ? መሐመድ፣ ስለዚህች ሚም ቅርጿን በፊት የነበረታትን ቅርጽ ተቀይሯል። ለምን? መካከል ላይ ስለመጣች ከዚህም ከሚመጣው ፊደል ጋር ትያያዛለች። ከዚህም ከሚመጣው ፊደል ጋር ትያያዛለች። መጀመሪያም የመጣችው እንደምታዩት ለምታዩት ቅርጿ ተቀይሯል። ሐምብናይ እዚህ ጋር ሐምብናይ ብቻዋን የአይነት ቅርጽ ነው ያላት። ነገር ግን መካከል ላይ ስትመጣ ይሄኛው ወደታች የሚወርደው ይቀርና በዚህ መልኩ ከሚቀጥለው ፊደል ጋ ትያያዛለች። ከበፊቷ ያለው ፊደል ደግሞ እዚህ ጋር ይያያዛል ማለት ነው። ለምሳሌ እዚህ ጋር እንደምታዩት ሀ ወደዚህ መታጠፏ ቀርቶ ከሚም ጋር ተያይዛለች ማለት ነው። ሌላው እዚህ ላይ ማየት ያለብን ላምና አሊፍ በአንድ ሲመጡ ነው። ላምና አሊፍ ላም አሊፍ እያልን እዚህ ጋር እንደዚህ አይነት ነገር ላም አሊፍ ቀርተናል። ይህን አይነት ቅርጽ የሚኖረው ምንድን ነው? ከላም በፊት ያለው የማይያያዝ ከሆነ ነው። ከላም በፊት ያለው ለምሳሌ ኢላ ስንል ኢላ በስተቀር ስንል ኢላ ኢላ ስንል እቺ ሀምዛ ስለሆነች ሀምዛ ደግሞ ከሚቀጥለው ፊደል ጋር ሁሌም ስለማትያያዝ ላም ከእሷ በፊት ያለው ጋር ስላልተያያዘች ይህን አይነት ቅርጽ ይዟል። ነገር ግን ላም ከእሷ በፊት ያለው ፊደል ጋር ከተያያዘች ልክ እዚህ ጋር እንደምታዩት እዚህ ጋር ላም ሲንጋ ተያይዛለች። ኦኬ ሲንጋ ተያይዛለች። ስለዚህ አሊፍን ከዚህ በዚህ መልኩ ነው የምናስቀምጣት ማለት ነው። ኦኬ በዚህ መልኩ ነው የምናስቀምጣት። ሌላው ሌላ እዚህ ጋር ሚም ለምን አልተያያዘችም? ለምሳሌ እዚህ ሚም አልተያዘችም? ለምን ለምንድነው ነው ከአሊፍ ቀጥላን የመጣችው አሊፍ ደግሞ ከእሷ ቀጥሎ የሚመጣ ፊደል ጋር በፍጹም አትያያዝም። ከእሷ በፊት የመጣው ጋር ልትያያዝ ትችላለች። ነገር ግን ከእሷ ቀጥሎ የመጣው ፊደል ጋር በፍጹም አትያያዝም ማለት ነው። ለዛ ነው እዚህ ጋር ሚሚ ያልተያያዘችው። እዚህም ጋር እንደምታዩት አሊፍ አለ፣ ላም አለ፣ አልተያያዙም። ለምን አሊፍ ከእሷ ቀጥሎ የሚመጣው ፊደል ጋር አትያያዝም። ኦኬ ዋው ም እንደዛው ዋው ከሷ ቀጥሎ የሚመጣ ፊደል ጋር በፍጹም አትያያዝም እዚህ ጋር ወዓለይኩም ስንል ዋውና ዓይን አልተገናኙም ለምን ዋው ከሷ ቀጥሎ የሚመጣ ፊደል ጋር አትያያዝም እዚህም ጋር እንደዛው ወበረካቱ ስንል ዋውና ባ አልተያያዙም ለምን ዋው ከሷ ቀጥሎ የመጣ ፊደል ጋር ስለማትያያዝ እዚህም ጋር አሊፍ እና ታ አለ አልተያያዙም። ለምን? አሊፍ ከእሷ ቀጥሎ የመጣ ፊደል ጋር ስለማትያያዝ ይሄ ቋሚ ሕግ ነው ማለት ነው የሱሌ ስንጽፍ የምንከተለው ሕግ ነው ማለት ነው። ለዛሬ ይህን ካየን ይበቃናል። ኢንሻላህ በሰፊው ሌሎች ቪዲዮዎችን ይዤ እመጣለሁ። ቪዲዮ ከተመቻችሁ ወይም ደግሞ ጠቃሚ ሆኖ ካገኘችሁት ሼር አድርጉልኝ፣ ላይክ አድርጉልኝ። አስተያየታችሁን እንፈልጋለሁ። ቴንክዩ አሰላሙ አሌይኩም ወረሕመቱላሂ ወበረካቱ